ሰላም ሰላም፣ ምእመናን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ሁሉ ሰላም፣ ሁሉ አማን ነው። እግዚአብሔር ይመስገን። እኔ አሩሲ ስላልሆነ ያለውት እኔ በህይወት አለው። እግዚአብሔር ይመስገን፣ ተመስገን ነው አለው። እኔ እስከ መቼ ነው ግን የምንሞተው? እስከ መቼ ነው የምንገደለው? እስከ መቼ ነው ዝም የምንለው? እስከ መቼ አይምላኪ ላኪ እኔ አሩሲ አይደለም። አሁን የምናገረው ዳሩ መሀል ይሆናል። ዳሩ መሀል መሆኑ አይቀርም። ስለዚህ እስከ መቼ እንደምንሞት በማናቀው ሁኔታ ላይ ነው ያለ ነው። ፕሊስ እንንቃ። እንንቃ መሀል ከመምጣቱ በፊት እንንቃ። ለማንኛውም አሁን አባታችን ያስተላለፉትን መልእክት ሰምተን እንመጣለን። እስከ መቼ ነው የምንገደለው? ስንት ሰው እስኪሞት ነው? እስኪ አባታችን የሚሉትን እንስማና እስቲ እናስብ። ቆም ብለናስብ እናስብ፣ እንስማቸው። ስንት ቀን ነው እናስክንና ህትክን ወድም ክንገልደ የምዘልቀቆይ ስንት ቀን ነው? እስኪ እንጠይቃችሁ ስንት ቀን ነው ገላችሁ የምትጨርሱት? ይኸው ሰባት አመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ ሰባት አመት እኮ ያለማቋረጥ ገደላችሁ እኮ። ሶስት መቶ ስልሳ ስድስት ቀን በመግደሉ ላይ እኮ ነው ያላችሁ። እስኪ ምን አተረፋችሁ ንገሩኛ፣ ያተረፋችሁት ከዚህ ተመለሱና፣ ወደ ልባቸው ወደ ውስጣቸው ሂዱ። ቁም ቁሙና አስቡ። ዶክተር አብይ ምንድን ምን እያደረጉ ነው? ቆይ ምን በሆቢ ያስደስተውታል? ይሄ ነገር ደስ ይለውታል? የህቶች ተቆራርቆ መሞት ያስደስተውታል? የህፃናት ተመጣርሶ መሞት ያስደስተውታል የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔ የያዘኝ ያሉት ያ ነገር ያስደስተዎታል? እርግጠኛ ነዎት? ያንን ነገር ቃልዎትን ለመቀመጥ ያስደስተዎታል? እነዚህ ህፃናት ሞት እንደዚያ ያስደስተዎታል? ደስ ይለዎታል? እሱ ያረካዎታል? የሰው ልጆች እዚያ ላይ አልጋ ሆነው ያውታል ያሉ ያ ይታይዎታል እየከሰስኩ ታዳ እስቲ ይዩት፣ እውነቱን ይዩት። አይነግሮትም አብረወት ያሉት ውሸታቸውን ነው ነው ህዝብ አልወደዶትም፣ ጠልቶት፣ አልንገሮት ይመለሱ። አነ እነሱ ና ከአንተ በላይ የምሎ ውሸታቸውን ነው የለም ያ የነበረው መጀመሪያ የለም። እኔም ሳሙኤል ብየወት ነበረ። ያን ጊዜ ትክክል ነበርኩ፣ አሁን ግን ትክክል አልነበርኩ አደለሁም። ያን ጊዜ ትክክል ነበርኩ፣ አሁን ትክክል አደለሁም። አሁን አልለወትም። አሁን ሌላ ስም ነው የምሰጡት። ያንን ስም አሁን አልጠራውም። ይመለሱ እንደው ብዬ ስለዚህ፣ ኢትዮጵያውያን ወገኖች ኢትዮጵያ መውጣቱ አይቀርም ነው ምላችሁ። ማሸነፉ አይቀርም። ኢትዮጵያ ወደ ከፍታ መውጣቱ አይቀርም፣ አይቀርም እኛ አና ላናየው እንችላለን እንጂ አይቀርም እሱ። ስለዚህ ለዚህ ከፍታ ሁላችንም አስተዋጽኦ እናድርግ። ለጥፋትና ለሞት አስተዋጽኦ ከምናደርግ ነው እግዚአብሔር አምላካችን ጩኸታችን ይስማል። በመጀመሪያ አባታችን በረከታቸው ይደርብንና እናመሰግናለን። ለበጎቾ ድምፅ ስለሆነው ሁሌም በሆን ለበጎቾ ስለሚናገሩ በጣም እናመሰግናለን አባታችን። እንደ እርሱ ያሉ አባቶችን ያበርክትልን፣ ያቆይልን ባሉበት ቦታ። ሲቀጥል እኔ አሩሴ አይደለውም አሩሴ አይደለም ያለውት እያልኩኝ ቪዲዮ የምሰራው ኢትዮጵያ ውስጥ የትኛውን ቦታ ላይ ብትሆን ክርስቲያን ኦርቶዶክስ ከሆን፣ ከመሞት አትድንም፣ ከመገደል አትድንም፣ በፍጹም አትድንም። የምናየው ነገር ነው። አሁን ሴፍ ፕሌስ የሚባለው አዲስ አበባ ነው። ማርክ ማይወርድ አዲስ አበባ ካልገባ፣ አሁን በቅርቡ አዲስ አበባ ካልገባ ግን እስከ መቼ ነው ዝም የምንለው? በእውነት ሰሞኑን የኢራቅ ኦርቶዶክሶች የሰሩትን ስራ ያደረጉትን ጀብድ እያየሁኝ ነበረ እና ሰሞኑን በእነሱም ዙሪያ እናያለን። ምን እንዴት እንደተደራጁ እንዴት እንደተቀናጁ፣ እንዴት እንደተነጋገሩ፣ እንዴት በኮድ እንደተግባቡ እናያቸዋለን። አሁንም እምለው እንንቃ። እንደራጅ ራሳችንን ቢያንስ ለንስሐ እናስገባ እናዘጋጅ ነው ምለው። ቢያንስ ነው ምለው። ሌላው ቢቀር ራሳችንን ለንስሐ እናዘጋጅ። አትሰልቹ፣ ተናገር። መናገር የምትችል ከሆነ አንደበት የተሰጠ ልትናገርበት ነው። ስለዚህ መናገር አለብን መናገር ያለብን መናገር ያለብን በቃ አንደበታችን የተሰጠን ልናወራበት ልንናገርበት ነው። ሁሉም ባለበት ቦታ ነው የራሱን ነገር የሚፈጽመው የራሱን ኃላፊነት የሚወጣው። ስለዚህ እንደማመጥ እንነጋገር እንሰማማ። ዳት ሰ ጨርሻለሁ። ለአሁን ነው ጨርሻለሁ ያልኩት።